ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የወራችሁ ላይክ፣ ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክና ሸር እያደረጋችሁ ማበረታታችሁ የዘወትር ድጋፋችሁ ይሁን እያልኩ ከወዲሁ አሳስባለሁ። አማርኛን ቀለል አድርጋችሁ ለማንበብ እና ለመጻፍ በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ጊዜያ ብቻ አቀላጥፋችሁ አርፍተ ነገር እንዲሁም ረዣዥም ምንባቦችን እንድታደርጉ እንድታነቡ እያደረግን ነው የምንገኘው። እናንተ የሚጠበቅባችሁ ላይክና ሸር እያደረጋችሁ ዩትዩብን ከፍ ከፍ እንዲል የማድረግ ስራ ብቻ ነው ማለት ነው። ሌላው እናንተን የማሳወቅ ስራ ደግሞ ለኛ ይሆናል ማለት ነው። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ከዚህ በተጨማሪ እንዲሰራላችሁ የምትፈልጉ ማንኛውንም ቪዲዮ ከሆሄ እስከ ረዥም አረፍተ ነገር እንዲሁም ጥቅሶችን ጨምሮ በጣም አስተማሪና ወሳኝ ወሳኝ የሚባሉ ነገሮችንም እየሰራን ስለሆነ ማንኛውንም ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። ዛሬ ደግሞ ይዤላቸው የመጣው እንደምታዩት ከዚህ ጋር ረዥም አረፍተ ነገር ወይም ረዥም ምንባብ ነው የሚመስለው ነገር ግን በየ አራት ነጥቡ ላይ ቆረጥ ቆረጥ እያሉ የተቀመጡት አጫጭር አረፍተ ነገሮች በጣም ወሳኝና አስተማሪ ጥቅሶች ናቸው። በጣም ወሳኝና አስተማሪ ጥቅሶች ናቸው። ረጋ ብላችሁ ለመመልከት ሞክሩ፣ ይጠቅማችኋል። ብዙ ነገር ታገኙበታላችሁ፣ ትለወጡበታላችሁ። ምናልባት ብዙዎቻችን አማርኛን ስናየው አይ አማርኛ ምን እናገኝበታለን ለማንበብ ለመጻፍ ችለናል እናልፈዋለን ብላችሁ የምታስቡ ልጆች ረጋ ብላችሁ አንብቡ የዛኔ ከመጀመሪያው ጀምራችሁ እስከ መጨረሻው ካያችሁት በኋላ ጥቅሙን ስታዩ ነገ ከነገ በኋላ ደጋግማችሁ እንድታነቡትና ይህንን ቻናል በድጋሚ ሼር እና ላይክ እያደረጋችሁ እንድታልፉ ያደርጋችኋል። አንድ ነገር ውስጡን እስካላየ ነው ድረስ ውጫዊ ማንነቱን አይተን ብቻ ይሄ ነገር ለእኔ አይደለም ወይም ይሄ ነገር አይጠቅምም ብለን ማለፍ ፈጽሞ አይቻልም። ምክንያቱም አንድን ነገር ጣዕሙን እስካልቀመስ ነው ድረስ በሽታ ብቻ አልፈነው ልንሄድ አንችልም። ይህም እንደዛ ማለት ነው። ትምህርትንም ጠለቅ ብለን ካላየ ነው ምናልባት ማንበብ መጻፍ እንችል ይሆናል። ነገር ግን ደግሞ ከዛም በላይ ከማንበብና ከመጻፍ በላይ በጣም አስፈላጊና ተጨማሪ ለሕይወታችንም ሁሉ ጠቃሚ ነገር ስላለው እሱን ረጋ ብላችሁ ለማንበብና እስከ መጨረሻው ለማዳመጥ ሞክሩ። እውነት ትግስት ፍሬዋ ጣፋጭ ነው። ትግስት ፍሬዋ ጣፋጭ ነው። ፈጣንነት ግን ከምንፈልገው ነገር ሳንደርስ ከወዲሁ አቋርጦ ይጥልናል። ስለዚህ ማንኛውም ሰው ከመሮጥ ይልቅ ማስተዋል መርጦ ማንኛውም የሚለቀቁ ቪዲዮዎችን አይቶ ከዛ በኋላ መፍረድ ይችላል። ምናልባት እንኳ ሳያይ አይ ይሄ አማርኛ ምን ፊደል ቁጥሬ ነው እንዲ እንደዚህም ሆነው ከማለት ይልቅ አይቶ ከዛ በኋላ አሃ ይሄ ነገር ለምንድን ነው የተጻፈው? ይሄ ነገር ለምንድን ነው የተሰራው ብሎ ራሱን መመርመር ይገባዋል ማለት ነው። መጨረሻ ላይ ውጤቱን ስታገኙት ደግሞ ታመሰግኑኛላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። መጀመሪያ እኔ ከማንበቤ በፊት እናንተ ቀድማችሁ ከቻላችሁ አንብቡት። ከዛ በኋላ እኔ ሳነብላችሁ ደግሞ ስህተታችሁን ታገኛላችሁ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ። ማንኛውም ሰው እሁድና ቅዳሜ የነጻ ትምህርት ወይም የገዛ ትምህርት እየሰጠንበት ምንገኝ ቻናል ነው። ግሩፑን ጆይን በማድረግ ልትማሩ የምትችሉ እንግሊዝኛ፣ እንዲሁም አማርኛ የምትፈልጉ ካላችሁ በማንኛውም ሰዓት ግሩፑን ጆይን አድርጋችሁ እሑድ እና ቅዳሜ እያስተማረ ነው የምንገኘው፣ መማር ትችላላችሁ። ከዚህ በተጨማሪ ደግሞ ይህንን ምለቀውን ማንኛውን ቪዲዮ እየጻፋችሁ ግሩፑ ላይ ብታስቀምጡልኝ ስተታችሁን እያረም የምልክላችሁ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ እንሄድ። የአባቶችህን የአባቶችህን መል ካ ም መልካም ስራ ስራ አብነት አብነት አድርግ አድርግ ካሳለፉት ካሳለፉት ህይወት ህይወት ተማር ተማር እ እንጂ እንጂ አወዳሽና አወዳሽና ወቃሽ ወቃሽ አትሁን አወዳሽና ወቃሽ አትሁን። ሌሎች ሌሎች መሆን መሆን ያለባቸውን ያለባቸውን ስታውቅ ስታውቅ አንተ አንተ መሆን መሆን ያለ

ታሪክ በታሪክ ፊት ፊት መሆንህን መሆንህን እወቀው እወቀው ክፋት ክፋት አይሙቅህ አይሙቅህ መልካም መልካም ነገርም ነገርም ብርድ ብርድ ብርድ ብርድ ብርድ አይበልህ አይበልህ ለክፋት ለክፋት አቅ ም አቅም ካ ለ ህ ካለህ ለበጎ ለበጎ ነገር ም ነገርም አ ቅ ም አቅም አ ለ ህ ና አለህና ተ ግ ባ ር ህ ተግባርህ የምርጫ የምርጫ ውጤት ውጤት ነውና ነውና አስብበት አስብበት። አሁን ረጋ ብያ ያነበብኩላችሁ በጣም ጀማሪዎች ከሆናችሁ ረጋ ብላችሁ ፊደላትን ልክ እንደ እኔ እንደቆጠርኩት አድርጋችሁ እንድትቆጥሩ እንድታነቡ ነው። አሁን በመቀጠል ደግሞ ቃላትን በአንድ አፍታ እያደረኩ አነባለሁ ማለት ነው። ቃላትን በአንድ አፍታ ቅድም ፊደላትን ነው እያንዳንዷን እየቆጠርኩ ያነበብኳት። አሁን ደግሞ ቃላትን በአንድ አፍታ ነው የማነበው። ተከተሉኝ። የአባቶችህን መልካም ስራ አብነት አድርግ። የአባቶችን መልካም ስራ አብነት አድርግ። ካለፉት ሕይወት ተማር እንጂ አወዳሽና ወቃሽ አትሁን። ካለፉት ሕይወት ተማር አወዳሽ እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋ ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋህ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቀው። ደግሞም አንተም በታሪክ ፊት መሆንህን እወቀው። ክፋት አይሙቅህ፣ መልካም ነገርም ብርድ ብርድ አይበልህ። ክፋት አይሞቅህ፣ መልካም ነገርም ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ለክፋት አቅም ካለህ ለበጎ ነገር አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ቤተሰብ ዛሬ ያየናቸው ረዥም ምንባብ ናቸው። ነገር ግን አጫጭር አረፍተ ነገሮችም አሉባቸው። በዛ ልክም ደግሞ በጣም ወሳኝ ወሳኝ የሚባሉ ጥቅሶችን አጠቃሎ የያዘ ምንባብ ነው። ይህም ምንባብ ተጠቀሙበት፣ አንብቡት። ከማንበብና ከመጻፍም በተጨማሪ ደግሞ በህይወታችሁ ላይ ለውጥ ያመጣል ብዬ ያሰብኩትም ስለሆነ ልትጠቀሙበት ይገባል ማለት ነው። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ አድርጉ። እንደምታዩት ዩቲዩባችን በጣም ወደኋላ እየተጓተተብን ስለሆነ እስኪ ማንኛውም የሚያየው ሰው ሸር እና ሰብስክራይብ ማድረጉ የዘወትር ስራው ይሁን። ለትብብር ያህልም እናንተ ሰብስክራይብ እያደረጋችሁ እንዲሁም ለሌሎች ደግሞ ሸር ብታደርጉት የኛ ቻናል ከፍ እያለ ለሁሉም ተደራሽነት ይሆን ዘንድ ማንኛውም ሰው ይሄ የዘወትር ድጋፉ እንዲሆን ከወዲሁ አሳስባለሁ። እናንተም ደግሞ እንደምታበረታቱ እስካሁንም ከዚህ ያደረሳችሁኝ እናንተም በመሆናችሁ ለቀጣይም አበረታታችሁ ሌላ ትልቅ ደረጃ ላይ እንደምታደርሱኝ ተስፋ አለኝ። ስለዚህ አሁንም ሸርና ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። በማንኛውም ሰዓት ልደውሉልን ሀይ ልትሉን ትችላላችሁ። አብራችሁን ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።